አዲስ ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ እንደሆነ ገለጸ። ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ሕይወቷ ያለፈው ቀነኒ አዱኛ የሕክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎች እያሰባሰበ መሆኑን ገልጸዋል። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ ዜና ወደ እናንተ ይዘን ቀርበናል። እስከ ፍጻሜ ድረስ አብሮናችሁ እንዳይለየን በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር ማድረገውን እንዳይረሱ ይህንን መረጃ ያስተዋወቀው መጋቢት 27 2017 ዓ ም ለዋለው ለመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነበር። በዛሬው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀኔኔ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብለዋል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀኔኔ አዱኛ መጋቢት 1 2017 ዓ ም ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ውዳሴ በተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋን ለህይወቷ ምክንያት ለህይወቷ ህልፈት መሆኑን ፖሊስ ማመልከቱ ይታወሳል። ከቀነኒ ሞት ጋር ተይዞ በግድያ ተጠርጥረው የታሰረው እጮኛዋ እንዳለም ጎሳ ከዚህ ቀደም በዋስ እንዲወጣ የቀረበው ጥያቄ ከነፍስ ግድያ ተጠረጠረ መሆኑን ውድቅ መደረጉ ይታወሳል። ፖሊስ ዛሬ በዋለው ችሎት ስትከታተልባቸው ከነበረው የጤና ተቋማት ማስረጃዎችን፣ የህክምና ባለሙያዎች ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃ ለመሰብሰብ ተጨማሪ ቀጠሮ ጊዜ እንዲሰጠው ጠይቀዋል። ፖሊስ ከዚህ በፊት የምስክር ነቃላቸውን የተቀበላቸው 13 ሰዎች ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤት ገልጸዋል። በተጨማሪም በሟችና ተጠርጣሪ ስልኮች ላይ የተደረጉ ምርመራ ውጤት ባለመደረሱ ተጨማሪ ቀን እንዲፈቀድለት በዛሬው ዕለት ጠይቋል። የድምፃዊ አንዳለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም ተመሳሳይ ምክንያት ተጨማሪ ቀን እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃው አክለውም የአስክሬን ምርመራ ውጤት ተጎጂዋ በሕይወት እያለች ከህንፃው ላይ ወርቃ መሞቷ እንጂ ተገድላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክሯል። ተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኞች፣ ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ብለዋል። ጠበቃው አክለውም ተጎጂዎች ከዚህ ቀደም ራሷን ለማጥፋ በተደጋጋሚ መድኃኒት መውሰዷን በመጥቀስም ተከራክረዋል። በተጨማሪም ዳኞች እንደ ፌዴራል ፖሊስና ብሔራዊ መረጃ ደህንነት አገልግሎት ያለው ተቋም ማስረጃ የማጥፋት አቅም ስለሌለው የዋስና መብት እንዲፈቀድለት ጠይቋል። ይህ በእንዲህ እንዳለ የተጠርጣሪዋ ጠበቃ ግለሰቦችና መገናኛ ብዙሀን በችሎታው ያልተነገሩ ነገሮች ዘግበዋል ሲሉ አቤቱታቸውን አቅርበዋል። ፍርድ ቤት በበኩሉ የመገናኛ ብዙሀን የግራና የቀኝ ክርክር ሚዛናዊ በሆነ መልኩ ከማስተላለፍ በ በስተቀር ሐሰተኛና ሚዛናዊ ያልሆኑ መረጃዎች በማሰራጨት እንዲቆጠቡ አስጠንቅቀዋል። በሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮና የጠበቃ ክርክር ለመመርመር ለሚያዝያ 30/2017 ቀጠሮ ተሰጥተዋል። በምዕራብ ሀረርጌ ዞን ዳሩ ላቡ ወረዳ በሜጭታ ከተማ የተወለደችው ቀኔና ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች ሕይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ሞተር ኢንጂነሪንግ ተመርቃለች። ከዚያ በኋላም ኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታ፣ ቀነኒ በሞዴሊንግና ማስታወቂያ በመዝናኛ ስራዎች ትታወቃለች። ሪፖርት ጋዜጠኛው በአስር ሺህ ብር ዋስ ከእስር እንዲለቀቅ ፍርድ ቤት ወሰነ። ረቡዕ ዕለት በአዲስ አበባ ከተማ ፖሊስ በቁጥጥር ስር የዋለው የሪፖርት ጋዜጠኛ አበበ ፍቅር አስር ሺህ ብር የገንዘብ ዋስ እንዲለቀቅ ፍርድ ቤት ወሰነ። ማሪ ፖሊስ ለጋዜጠኛው ሁከትና ረብሻ ለመፍጠር ሲንቀሳቀስ እንደተያዘ ለፍርድ ቤት መናገሩ ምንጮች ለቢሲ ተናግረዋል። በሳምንት ሶስት ጊዜ በአማርኛና እንግሊዝኛ ቋንቋ የሚታተመው የአንጋፋው ሪፖርት ጋዜጣ ዘጋቢ የሆነው አበበ አርብ ሚያዚያ 17/2017 ዓ ም ረፋዱ በአዲስ አበባ ከተማ ከተማ ነክ ጉዳይ ፍርድ ቤት የቀረበው የመጀመሪያ ጊዜ ነበር። ጋዜጠኛው ከትናንት በስቲያ ረቡዕ በጸጥታ ኃይሎች ቁጥጥር ስር የዋለው እያዘጋጀ ለነበረው ዘገባ የልደታ ክፍለ ከተማ ኃላፊዎች ለማነጋገር በክፍለ ከተማው ቢሮ በተገኘበት ወቅት እንደሆነ ተናግረዋል ተናግረዋል። እንደ ምንጮች ዘገባ ከሆነ ጋዜጠኛው እየሰሩ የነበሩ ዘገባ በአዲስ አበባ ከተማ አስተዳደር በደል ደርሶብናል በሚሉ ሰዎች በሪፖርት ጋዜጣ ቢሮ በመገኘት ካቀረበው ቅሬታ ጋር የተያዘ ነው። ጋዜጠኛ ቅሬት ላቀረቡት ሰዎች ቃለመጠይቅ ካደረገ በኋላ የቀረበው ቅሬታ ክፍለ ከተማው ጋር ስለሚገናኝና ክፍለ ከተማው ኃላፊ የግድ ማነጋገር ስለነበረበት እሱን ለመስራት በሄደበት ጊዜ ነው። እንደ ምንጮች ሁኔታ የገለጹ በአዲስ አበባ ልደታ ክፍለ ከተማ ቢሮ ከተገኘ በኋላ ከቀኑ ዘጠኝ ሰዓት ገደማ ላይ ኃላፊ እንዳላገኘ አሳውቆ ነበር የሚለው ምንጭው ወደ ቢሮው ሲገባ እንዲመለስና በማግስቱ አካባቢ በስልክ ኃላፊዎች ለማግኘት እንደሞከረ እንደነበር አስረድተዋል። ጋዜጠኛ አበበ መታሰሩ የታወቀው ከቀኑ 11 ሰዓት ተኩል እንደሆነ የአካባቢ ምንጮች ተናግረዋል። አበበ መያዙ የታወቀው አካባቢ ላይ የነበሩ ሰዎች ጋዜጠኛው ሪፖርት ቢሮ በመደወል የጸጥታ ኃይሎች ተይዘው እንደ እንደሄደ ማየታቸውን በመናገራቸው እንደሆነ ተጠቁመዋል። ይህና ጋዜጠኛ አበበ ከተያዘ በኋላ ወዴት እንደተወሰደ ከሰዓት እንዳልታወቀ የሚናገሩ ምንጮች አበበ በልደታ ክፍለ ከተማ ስራ የሚገኘው በጌጃ ሰፈር አካባቢ ፖሊስ ጣቢያ እንደታሰረ የታወቀ ትናንት ሐሙስ ጠዋት ገልጸዋል። በትናንትናው ለፍርድ ቤት ሳይቀር ማደሩን አክለው ዛሬ ረፋድ በነበረው ችሎት ውሎ ላይ ጋዜጠኛ የታሰረው በልደታ ክፍለ ከተማ ስራ አስፈጻሚ ግቢ ውስጥ ሳይፈቀድለት ወይም የሚዲያ ባለሙያ የሆነ ማስረጃ ሳያቀርብ ሲቀርጽ እና ፎቶ ሲያነሳ በመገኘቱ እንደሆነ መርማሪው ፖሊስ ለፍርድ ቤት ገልጿል ተባለ። ጋዜጠኛ መሆኑን አናውቅም፣ መታወቂያ የለውም ያሉ መርማሪ ፖሊስ ጋዜጠኛ አበበ ሁከት ለማስነሳት ረብሻ ለመፍጠር ሲንቀሳቀስ በቁጥር ስር እንደዋለ ለፍርድ ቤቱ ተናግሯል። ምርመራ ለማድረግ 14 የምርመራ ቀናት እንዲፈቀድ የለ ለፍርድ ቤት ጥያቄ ማቅረቡ ምንጮች አስረድተዋል። ጋዜጠኛ አበበን የወከለው ጠበቃ በበኩሉ ጋዜጠኛ መሆኑን ማጣራት ይቻላል፣ ደብዳቤ አቅርቡ ተብለን አቅርበናል በማለት እንደተከላከለም ተነግሯል። ጋዜጠኛ የሰራው ዘገባ ገና ያልተሰራጨ መሆኑ ለፍርድ ቤት ያስረዳው ጠበቃ አበበ በክፍለ ከተማው ግቢ የተገኘው ሌሎች ሰዎች ላቀረቡ ቅሬታ ሚዛናዊነት የክፍለ ከተማውን ኃላፊነት ለመጠየቅ እንደሆነ ተገልጿል ተብሏል። ጠበቃ ዋስና ሊያስከለክል የሚያስችል ምንም ጉዳይ የለም። ጋዜጠኛ በመሆኑ ከህግና አዋጁ አንጻር ሊታረም አይገባም። ይህም ቢታለፍም አንኳር የዋስን መብት ሊከበር ይገባል በሚል መከራከሪያ ለፍርድ ቤት እንዳቀረበ ምንጭ ገልጸዋል። የግራ ቀኙን ክርክር የተመለከተው የአዲስ አበባ ከተማ ነክ ጉዳይ ፍርድ ቤት ጋዜጠኛ አበባ አስር ሺ ብር የገንዘብ ዋስ እንዲለቀቅ ውሳኔ መስጠቱ ተናግሯል። የጋዜጠኛ የዋስን ክፍያ የመፈጸም ሂደት ተጠናቆ እስከሚለቀቅ እየተጠበቀ መሆኑ የገለጹት አንድ ምንጭ ይለቀቃል ብለን ተስፋ እናደርጋለን፣ እስካሁን ግን ድረስ ግን አልወጣም ብለዋል።